የሩታዬ ፍሬ ደግሞ ለማየት እግዚአብሔር ለዚያ አብቅቶኛል። እኔ እግዚአብሔርን በጣም እጅግ እጅግ ማንም ያልጠበቀው አዲስ አነጋጋሪ ጉዳይ ደግሞ ተሰምቷል። ከሰሞኑ አብርሽና ሩታ ያሉበትን ሁኔታ ብዙዎቻችን እያየን ነው፣ ብዙዎቻችንም ሰምተናል። እንግዲህ የአብርሽ ድሮ ፍቅረኛ ነኝ ያለሽ ግለሰብ ነፂ የምትባል ወደ ሚዲያው በመምጣት ሩታና አብርሽ ያላቸው ግንኙነት የውሸት ድራማ እንደሆነ ተናግራለች። የእውነት ፍቅር የነበረው ከኔ ከነፂ ጋር ነው እንጂ አብርሽ በፍጹም ሩታን አይወዳትም፣ ሁሉም ነገር ድራማ ነው ስትል ተሰምታ ነበር። ብዙዎች በጉዳዩ ሐሳብ አስተያየት ሲሰጡበት ቆይተዋል ጉዳዩ ድራማም የመሰላቸው ነበረ ይሁን እንጂ እቺ ግለሰብ የተለያዩ መረጃዎችን እያወጣች ነው ከአብርሽ ጋር የሚያሳለፈችውን ጊዜ የተለያዩ ነገሮችን እያሳየች ትገኛለች ታዲያ እንግዲህ ይህ ባለበት ሁኔታ ደግሞ ሌላ ያልተጠበቀ ወሬ ያልተጠበቀ መረጃ ነው የተሰማው ሩታ እርጉዝ መሆኗን እንግዲህ አብርሽም ሩታም አንድ ላይ ሆኖ ቪዲዮ ሰርተው ነበረ ታዲያ እንግዲህ ከዚህ ጋር የሚጣረስ ደግሞ ይሄም ነገር ድራማ እንደሆነና የሩታ እርግዝና ላይ ውሸት አይነት ወሬ ነውም የሚያስመስል ነገር እየተሰማ ይገኛል ማለት ነው። በዚህ ጉዳይ በተያዘ ታዲያ የሩታናት ዝምታቸውን ሰብረዋል። ይህንን ጉዳይ በተመለከተ ደግሞ ዘርዘር ባለመልኩም ተናግረዋል በማለት በመጀመሪያው በቪዲዮ መግቢያም እንዳሰማኋችሁ የተናገሩት ነገር አለ። ሙሉ ደግሞ ሌላ ሌላም ነገሮችም ተናግረዋል። ሙሉ ነው እንግዲህ በውስጥ የተላከልን እንግዲህ ይህን ከተናገሩት ውጪ ደግሞ የሩታናት ስለ ሰሞነኛው ጉዳይ በተለይ ደግሞ ልጃቸውን ተመልክቶም ስለሚወጡ መረጃዎች የራሳቸውን ያልተጠበቀም ምላሽም ሰጥተዋል ማለት ነው። ይህም ምላሽ በጣም አስገራሚ ሆኖ ነው ያገኘ ነው። ሙሉም በዝርዝር አብረን እንመለከተዋለን። ሰላም ጤና ይስጥልን ውድ የተከበራችሁ የቻናል የተከታዮች፣ በያላችሁበት ሰላማችሁ ይብዛ። አዳዲስ በሆነ መረጃ ዛሬ ብቅለናል። እንግዲህ ለዚህ ቻናል አዲስ ከሆኑ ሰብስክራይብ እንዲያደርጉን በትህትና እንጠይቃለን። ቀጥታም ይዘንላችሁ ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። እንግዲህ ከሰሞኑ አብርሽና ሩታ መካከል የገባው ክፍተት በጣም እየሰፋ የመጣው ብዙዎቻችን ተመልክተነዋል። መጀመሪያ እንደ ቀልድ የተጀመረ ነበር የሚመስለው። ነፂ የምትባል ግለሰብ ነበር ወደ ህይወታቸው የመጣችው። ብዙዎችም ድራማ ነው፣ ለመፈመስ ነው፣ ቪው ለማግኘት የሚደረግ ጥረት ነው እያሉ ብዙዎች እቺን ግለሰብ ሲወቅሷት ነበር። ታዲያ እንግዲህ በስተመጨረሻ የታወቀው ግን እቺ ግለሰብ እውነትም ከአብርሽ ጋር የድሮ ፍቅር የድሮ ህይወት እንደነበራት ነው። መረጃዎቹ የሚወጡት እሷም በፎቶና በቪዲዮ በድምጽ ንግግር ሁሉ ጉዳዩን እያስደገፈች መረጃዎቹን እያወጣች የምትገኘው ማለት ነው። ታዲያ እንግዲህ ከዚህ በኋላ ነው ጉዳዩ እየተካረረ የመጣው ሩታም አሁን ድረስ ይሄ ግለሰብ አብርሽ ከእሷ ጋር ግንኙነት አለው እያለች ነው እየተናገረች የሚገኘው። በጣም ሌላ ደግሞ ሩታንም የተናገሯት ሰዎች አሉ። ባክሽ በጓዳሽ ጉዳዩን ለመጨረስ ሞክሪ ቶሎ አብርሽ ላይም በዚህን ያህል ደረጃ የተናገርሽ በዚህን ያህል ደረጃ አብርሽን እያስቀ ያሳየም አብርሽን እንዳታጪ በሆነው ባልሆነው፣ ሻንጣሽን ይዘሽ ወደ ቤት ለመሄድ አታስቢ በማለት ብዙዎች እንግዲህ ተናግረዋታል ልሩታን። ይሁን እንጂ ሩታ አሁን ድረስ መቀበል እንዳቃጣትና ይህንን ነገርም በጣም ውስጧን ሰላም እንደነሳው ነው በቪዲዮቿ ስትናገር የነበረው። ታዲያ እንግዲህ ይህ ባለበት ሁኔታ ደግሞ ሌላ ነገር የተሰማው ሩታ እርጉዝ መሆኗ ውሸት አይነት ወሬ ነው። ሌላውም የፍቅር ግንኙነት ውሸት ነው፣ ይህም የሩታ እርግዝና ውሸት ነው እየተባለ ደግሞ ሌላ መረጃ እየወጣ ነው የሚገኘው። ይሄ ደግሞ ሌላ አነጋጋሪ ሆኖ ያገኘነው ነው ጉዳይ ነው የሆነው። የአብርሽ ፍቅረኛ የነበረችው የድሮ ጓደኛው ነጽ የተናገረችው የሁለቱ ጉዳይ እንደ ድራማ ነው። ቤተሰብም ያላወቀው ነው። ለምን ሰርጋቸው ዱባይስ ሆነ ቤተሰብ በሌለበት ስለምን ሆነ ብላ ሁሉ ተናግራለች። በእርግጥ ይሄ ንግግሯ ሌሎችም ሲጠይቁት የነበረው ጉዳይ ነው። እንዴት ቤተሰብ ባልተገኘበት ሁኔታ የሰርግ ሁኔታችሁ ተፈጸመም ሲሉ ነበር። ታዲያ እንግዲህ አንዳንዴ አንድ እቺ ልጅ እውነት የሚመስል ነገር ታወራለች። እንደ ተባለው አብርሽና ሩታ ለድራማ ብለው ተገናኝተው በዛው እየቀጠሉ ይሆንም እያሉ ነው የተሰማው። ይሁን እንጂ የእርግዝና ሁኔታ ደግሞ አብረው ሲደሰቱ ተመልክተናል። እያለቀሱ ደስታቸውን ሲገልጹ ተመልክተናል አመልክተናል የጽንስ ክትትል ወደምታደርግበት ሀኪም ቤትም ሄዳ በሀኪም ቤት የነበረውን ቆይታም ብዙዎቻችን የተመለከትነው ጉዳይ ነው ታዲያ ይህንንም በማስመልከት ነው ታዲያ እንዴት ይሄ ነገር ድራማ ሊሆን ይችላል እያሉ ብዙዎች እየተናገሩ የሚገኘው ማለት ነው ታዲያ እንግዲህ ይህን ሁኔታ ደግሞ የሚያፋልስ ሌላ መረጃ ከቤተሰቦቻቸው ተሰምተዋል ከአብርሽ ቤተሰብ አባቱ እናቱ እህቱ ይህንን የእርግዝና ቪዲዮ ተመልክተው ደስታቸውን ሲገልጹ በሆነ ዩቲዩብ ቻናል ላይ ተመልክተናቸዋል የአብርሽ አባት ጋሽዬ ብዙዎቻችን እናውቃቸዋለን። የልጄን ደስታ ለማየት ያብቃኝ፣ አብርሽ እንደዚህ አይነት ነገር ደርሶ ማየቴ ደስ ብሎኛል። መጀመሪያ ቪዲዮ ሲለቀቅ ድራማም ነገር መስሎ የነበረ ብዙ ጊዜ እንደዚህ አይነት ቪዲዮ ስለሚሰሩ፣ ግን እውነት መሆኑን ደርሼበታለሁ። ልጆቼም በእንደዚህ አይነት ነገር አይቀልዱም ብዬ አምናለሁ። ያለው ሁኔታ ደስ ይላል ብለው ምርቃት ሲያወርዱ ተመልክተናል። ጋሽዬ ታዲያ እንግዲህ ጋሽዬንም ይሸውዳሉ ማለት ትንሽ ይከብዳል። ሌላ ደግሞ አሁን አዲስ የተሰማው መረጃ ደግሞ የሩታ እናት የልጃች። ሌላኛው ልጃቸው ሜላትም ትባል ልጅ አላቻቸው። እሷ ወልዳ እሷ ጋር በነበሩበት ወቅት እሷ ወልዳ ይመስለኛል ምርቃትን ሲያወርዱ ምርቃትን ሲመርቁ ሩታንም ጠቆም አድርገዋል ፈዋል። ሩታንም እንግዲህ በሰላም ፈጣሪ ልጇን እንድትታቀፍ ያድርጋት እኔም ለመሳም ያብቃኝ ብለው ተናግሯል። ሩታ እናት ብዙዎቻችን እንደምናስታውሰው ከዚህ በፊት በነበረው የአብርሽና የሩታ የፍቅር ግንኙነታቸው ላይ ደስተኛ የሆኑ ግለሰብ አልነበሩም። ልጅ ሩታ መጠቀሚያን የሆነችው አብርሽ ብዙ ነገር ነገር ነው። ከሷ የሚጠቀመው እሱ፣ ግን ለሷ ምንም አያደረግም፣ ፍቅርም የለውም እያሉ ሁሉ ተናግረው ነበር። ብዙዎችም በዚህ ንግግር እውነትም አብርሽና ሩታ የፍቅር ግንኙነት የላቸውም ወይ የዩቲዩብ ስራ ነው ያገናኛቸው ሁሉ እያሉ ሲጠይቁም ተመልክተን ነበር። አሁን ደግሞ በቅርብ በነበረው ደግሞ እሳቸው እንግዲህ ባልተጠበቀ መልኩ የአብርሽና ሩታን ፍቅር ደግፈው ተመልክተናቸዋል። ብዙዎችም በዚህ ሁኔታ ተገርመዋል፣ ተደንቀዋል። እንግዲህ ልጇን ለማቀፍ ያብቃኝም ሲሉ ተደምጠዋል። ይህ ማለት እርግዝናው እውነት እንደሆነ የሚያሳይ ቪዲዮ ነው። በተለይ ደግሞ የሩታ እናት ብዙ ጊዜ እንደዚህ አይነት ጉዳይን አይደግፉም። ውሸት ከሆነ ውሸት ነው ብለው ይናገራሉ። አብርሽም የሚያናድዳቸው ጊዜ ላይ ወጥተውም ነው የሚናገሩት፣ የሚቆጡት፣ የሚገስጹት። ታዲያ እንግዲህ እርግዝናዋ ግን እውነት እንደሆነ እሳቸውም ስለተረዱ በተለይ ደግሞ ለቤተሰብም ገልጸው ስላሳወቁ ይመስለኛል የልጄን ፍሬም ለማቀፍ ያብቃኝ በማለት የእናትነት ምርቃታቸውን ሳይታሰብ ነው የተናገሩት። የነበረው ቪዲዮ ሜላትን የሚመለከት ነበረ። ይሁን እንጂ እኚህ እናት ባልታሰበ ሁኔታ ነው አስመልክተው ደግሞ ሌላ ምርቃት ሲያወርዱ የተመለከት ነው ማለት ነው። እንግዲህ በጉጉት በቀጣይም የሚጠብቁት የልጃቸውን መውለድ እንደሆነም ነው ጠቆም አድርገው ያለፉት። ታዲያ እነዚህ ሁኔታ ባሉበት ሁኔታ ይሄ ድራማ ነው ብሎ ለማመን ደግሞ ትንሽ ይከብዳል። ምናልባት እንሷ ሆዷ እየገፋ ሲመጣ እውነትም ከሆነ አብረን የምንመለከተው ይሆናል። ውሸት ከሆነ ግን ብዙ ኦዲየንስ የሚከፋል ብዬ ነው የማስበው። ምክንያቱም ኦዲንሶቻቸው ሳይቀሩ ነው የእናንተን ልጆች ለማየት ያብቃን፣ በአዲስ ህይወት በአዲስ ኑሮም እግዚአብሔር አምላክ ባርኳችሁ የእናንተን ደስታ ለማየት ያብቃን እያሉ ብዙዎች ገና ከአሁኑ ነው በጉጉት ሆነው የእነዚህን ግለሰቦች የልጅ እናትና አባት እንዲሆኑ እየጠበቁ የሚገኘው ማለት ነው። ነፂ ከዚህ በኋላ ሌላም የምትለው ነገር ካለ አብረን የምንመለከተው ይሆናል። ግን ያው አሁን እራሱ በተናገረቻቸው ንግግሮች ብዙ ነገሮች የተምስቅልቅላቸው እየወጣ ያለበት ሁኔታም ይመስላል። ብዙዎችም የሩታም እርጉዝ መሆኗን ተመልክተው ነው፣ እባክህ አብርሽ ሩታ እርግዝናው እንድትነጫነጭ ያደርጋታል። ስለዚህ ለመረዳት ሞክር፣ የሷን ፀባይም ተረዳ። ብትነጫነጭ፣ ብታኮርፍም በተቻለ መጠን ቻይ ቻይ ሁን እያሉም ሲናገሩት የነበረው ማለት ነው። በሌላኛው ሳይድ ደግሞ እንግዲህ ሩታንም የሚገስጹ የሚቆጡም ሰዎች ነበሩ እባክሽ ለትዳርሽ ቦታ ስጪ ለህይወትሽ ቦታ ስጪ በሆነው ባልሆነው ሻንጣሽን ይዘሽም አትጎትቺ እሱ እያስረዳሽ ነው እንዳለውም ከሆነ አሁን ባላችሁበት የፍቅር ግንኙነት ከትዳር በኋላ ወደ እሷ ካልሄደ ሌላ የፍቅር ግንኙነትም ከእሷ ጋር እያደረገ ካልሆነ ልትረጅው ይገባል በመካከላችሁ ክፍተት እንዲኖርም አታድርጊ እባክሽ ባክሽ ተረጋግተሽ የሚሆነውን ለማድረግ መፍትሄውንም ለመፈለግ መጣርን ያለብሽ ሲሉ እሷንም የተናገሩ ግለሰቦችን ተመልክተናል ማለት ነው ጠቅልል ባለመልኩ ከሰሞኑ ስለነበሩ አብርሽና ሩታ ጉዳይ ነበር መረጃ ይዘንላችሁ የመጣነው በሌሎች ቪዲዮዎች እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ ሰላም